ሽያጊዎች ምን ማለት ታያለሽ እንዴ? ኢላና አስክሮ እኮ አብሮ ለተደረስ ስትል ነው የደረስኩባት። ምን ባርኪኖ ፊትሽ እንደዚህ ያጣፋልኝ? ቆይ ነው ያፈቀርኩሽ እንጂ ምን አደረኩሽ? ይቅርታ ደፍ አዴ ይቅርታት በይ። በጭራሽ ከጠጣሁ በኋላ ያደረኩት እና አስታውስ። አላቃቸውም ግን ሁለት ናቸው፣ ዳይመንድ እና ኪንጎ ናቸዋ። ምንድን ነው እዚህ የተጋደምሽ ተነሽ። ማለት እነማን ነው? ከምን ከበለ ምን ነው ፈራ አንዴ። አይ መንፍራት ሲሆን ግን በቃ ያው ከጠፋ ጠፋ ነው፣ በቃ ምንድ ነው አንቺ? ስርዓት የለሽ የለሽ ፍቅር ተመልከሽ። ምንድነው? ነው የማን ስልክ ነው? ዴቪ አዲስ ስልክ አመጣልኝ ዛሬ የጠፋው ስልክ ነው? ነው አዲስ ስልክ ነው እንጂ። ሚጣ እንኳን ደስ አለሽ። የውሽ ህፃን ነገር አሁን ሂጂ በዚህ በምሽት ቤቱን አትበጥጭ። ኦኬ። የቀና ብዙ ያውራል። የእውነት ኬኳ ስለተደሰች በጣም ደስ ብሎኛል። መታሽ እቺ ልጅ ግን የሆነ ቆንጂዬ ነገር ነች አይደል እማ ሊዲ ያነው ቆንጆ አታውቅም ማለት ነው። ለምለም እየፈራችው አልቀርም። ቤዛ ለኤላ መጠጥ አጠጥተው ከሰከረላት በኋላ ወደ መኝታው እክላስም ይዘው ገብታለች። ምን ልትፈጽምበት ይሆን ለምለም ደርሳባት ቤዛ ተዋርዳለች ባርኮቴ አደይ እወድሻለው አሁንም ላንቺ ያለኝ ስሜት ተመሳሳይ ነው በማለትም ለአደይ ነገራት ለምንድን ነው በልቤ የምትጫወችበት አደይ በማለትም ባርኮቴ ሲመጣ ሀሳብሽን ቀየርሽ፣ በማለትም ዴቭ ለአደይ ነገራት። ባርኮቴ ፍቅርን አስጠነቀቃት። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፎ ይባል። ሰራተኛዋ አደይ ክፍል አርባ አራት ቤዛን በጥፊ ለምለም አጩላት ነበር። ከኤላ አጠገብ እንዳትደርሽም በማለትም እሷ ደግሞ እየፎከረችና እዚህ ቤት መቆየት አልፈልግም፣ ለምን ታፈጡብኛላችሁ? ቆንጆ አይታችሁ አታቁሙ ወይ? ኤላዬ እዚህ ቤት አልቆይም፣ ወደ ቤትህ ይዘኸኝ ሂድም መሰተል ለኤላ ነግሯል። ስላየሁሽም ደስ ብሎኛል በማለትም ኤላ ይነግራታል። አንቺም መሄድ ትቻለሽ ወደ ቤትሽ ቤቴ ክፍት ነው በማለትም ይናገራል ለምለም። እኔስ ልንጣዊ በማለት ደግሞ ሊዲያ ቀበጧ ስትናገር ከአንቺ በስተቀር መንጣት ትችላላችሁ በማለት ተከትለው ቤዛ ትሄዳለች። ለምለም ግን አልሄደችም ነበር። ዳር ቆሞ እየተገረመ የነበረው ዴቭ ግራ ገብቶት በነሱ ጭቅጭቅ ተገርሞ ነበረ። እነሱ ከሄዱ በኋላ አደይና ዴቭ ብቻ ይቀራሉ። አየሻቸው ወይ? አይገርምም ወይ? ጓደኛሽም ዋዛ አይደለችም። አንቺም እኔን እወደሽ በቅናት ስትንጨረጨሪም በማለትም ለአደይ ደፍ ይነግራታል። ቆይማ አንድ ቤት ሆነ ለምንድን ነው የምትሸሽኝ? በማለትም እሷ ነቀፍ እያደርጋታል። ባርኮቴ ከኋላ ድንገት ከችልና ግራግብት ይለዋል። አደይ ብሎ ሲጠራ ዴቭም ይከፋና ሰላምታም ሳያቀርብለት ከአጠገቡ ጥሎት ይወጣል። አደይም እንደዛው ዴቭን ተከትላ ትወጣል። ባርኮቴ ግራ ግብት ይለውና እሳሎን ብቻውን ይቀራ አደይ አደይ እያለ ሲጠራ ማና ቤት ይበለው ደረጁን እየወረደች የነበረችው ሊዲያ ቀበጧ ናኦልና ፍቅር ወደ ቤት ሲገቡ ይገጣጠማሉ። ይህ ውበት ከሰማይ ነው ወይንስ ከምድር? በማለትም ነኦል ለሊድያ እየናገራ ይህ ደግሞ ማን ነውም? በማለትም ደግሞ ለፍቅር ትመልስላታለች። ፍቅር እንዲህ አይነት ጓደኛ አላት እንዴ? በማለትም ትናገራለች። ለአንቺ አይደለም ትደርሽበታለሽም፣ ምስትል ፍቅር ትናገራለች። ወደ ቤት ይዛው ትገባለች። ባርኮቴን ስታገኘው ፍቅር በማለትም ይነግራታል። መች መተነው ስትለው፣ አሁን ሰላምታ ይቀየራሉ። ማን ነው በማለት እናውልን ይጠይቃታ ጓደኛዬ ነው በማለት ተጠይቀዋለች። ክላስ እንዴት ነው ብሎ ስጠይቀው የክላስ አይደለሁም በማለትም ይነግር ይለሱ ይመልስለታ። እና ታዲያ የክላስሽ ጓደኛ ካልሆነ ኬት የመጣ ጓደኛ ነው በማለትም በጥያቄ እህቱን እያፋጠጣት ይገኛል። እዚህ ቤት ይቆያል ብላ ለወንድሟ ትነግሯለይ። እንዴት ተደርጎ በማለትም እሱም ይቆጣል። አንተ ቤዛን ስታመጣት አማክረኝ ነበር ወይም አንተ ቤዛን ከዚህ ቤት ስታባረራት ነው እሱም የሚወጣው በማለትም ትነግረዋለች። ጥፋተኛው አንተነ ሴቷን ተከትለ እንደ በግ እየመጣው በማለትም ለናኦል እየነግረውና ይናደድና ከአጠገባቸው ይሄዳል። አደይም ባርኮት ጠርቷ ስለነበረ መታ እያዳመጠች ነበረ። ናኦልን ተንከባከቢው አደይ ምስትል ቁጭ ብላ ትናገራለች። አደይ ማለት ያንተ ወሳኝ ሰው ይቺ ናት በማለት ለናኦል ትነግሯለች። እንድትንከባከበው ተነግራታለች። እሷም እትሄዳለች። እክላሷ እተቀምጣ ለምለምን እያጽናናቻት ነበር። ቤዛ የባርኮቴ ፍቅረኛ ናት፣ ምን ይፈጠራል ብለሽ አስበሽ ነው አይዞሽ አትጨነቄ በማለት ትነግራታለች። እሷ ዋዛ ሰው አይደለችም፣ ባርኮቴን አትወደውም፣ አታፈቅረውም ብላ እንዲሁም ደግሞ ኤድላን ትወደዋለችም በማለት እኔና ኤድላ አብረን እየነበርንም የፍቅር ጥያቄም አቅርባለታለችም ስትል ተነግራታለች እንግዲህ በመጨነቅ የሚሆን ነገር የለም አይዞሽም ብላ የእህትነት ምክሯን አደይ ተለግሳታለች ክላሷ ተቀምጣ ተንኮል እያሰበች እየነበረችው ፍቅር ከናኦል ጋርም እያወሩ ነበረ። ምክንያቱም ሁለቱን መለያየት እንዳለባትና በባርኮቴና በዴቭ መካከል ገብቶ ጸብ እንዲፈጥርላትም እትፈልግ ነበር። ክላሷ የምትጨፍረው ልጅ እየነበረችው ቀበጧ ሊዲያ ደግሞ አደይን ፍለጋ ብሎ ወደ እሷ ክላስ ሲገባ ድምጿን ሰምቶ ይሄ ድምጽ በማለትም እሷን እየነግራትና እንዲሁም አንቺ ብቻ ነሽ ከዚህ ቤትም ቆንጆ በማለትም ለእሷ እየነግራታ እቅፍም አድርጓት ነበር። ድንገት ደንግጣ በጣም ትገረማለች። ለምን መተነው እዚህ ክላስም በማለት ተጠይቀዋለች። አደይን ፈልጌ ነው በማለትም እየመለሰላታል። አደይን አንተ አትጠራትም ነበር ወይ ወደ ክላሷ ስለምን ትሄዳለህም በማለት ትነግረዋለች። ያው የምፈልገውን ፈልጌ ነዋ ሰራተኛ ክላስ ምልሰራ ነው የምሄደው በማለት ለሷ ይነግራትና ጥሏት እየወጣ ምግብ እየሰራች እንደነበረ ድንገት ከችልና ናኦል ደፋሩ ባለሙያ ሴት እወዳለሁም በማለትም ለሷ እየነግራታል። እንዲሁም ደግሞ እስኪ አይንሽ ላይ ምንድን ነው ያለው በማለትም ጉንጯን ይሰማታል። በጣም እትናደዳለች። ማነህ አንተ ደፋሩ የኔን ጉንጭ የምትሰማውም በማለት ለሱ ትመልስለታለች። በጣም እያናደዳል ለምለም እረፊ ተብላ ክላሴ ሻንቺ ተኝ ተረጋጊ ብላት ነበር እና እሷም ክላሴ ሄደው ይችን ቆንጆ ወጥ ወጥ ነበር ማድረግ እያለ ጉንጯን ለመዳበስ ሲሞክር ለምለምም በጥፊ ታጮላል። እዚ ቤት ሁለት ጥፊ ቀመስኩኝ እኮ በማለትም እንዲሁም ለፍቅር እየነግራታል። በጣም ተናዷል። ምንም የሚገባቸው አይደሉም፣ የምትመቸኝ ሊዲያ ናት በማለትም ለፍቅር መልሶላታል። ዴቭም እክላሱ ገብቶ በጣም እተጨንቆ ነበረ። ምክንያቱም የተጨነቀው የባርኮቴ መንጣት ለሱ ስጋት ሆኖበታል። ባርኮቴም ለአደይ የጠየቃት ጥያቄ አደይ አሁንም ላንቺ ያለኝ ስሜት ተመሳሳይ ነው፣ እወድሻለሁ በማለትም ለአደይ ሲነግራት እሷ ደግሞ በፍጹም ሊሆን አይችልምም በማለት ተናግረዋለች። እሱ የፍቅር ጥያቄ እንዳቀረበላት በመካከልም ያቺ ቤዛ እንደመጣች ሀሳቡን እንደቀየረ እንደጠየቃትም የፍቅር ጥያቄውን እንዳልተቀበለችው እቤት መታ ግን የባርኮቴ ፍቅረኛ ነኝ እንዳለችው ሁሉ ያንን ይነግራታል። አንተ እኔን ስታይ የሚሰማህ ስሜት ከሆነ እኔ ከዚህ ቤት እወጣለሁ በማለት የኔና የአንተ ነገር አብቅቶለታልም። ቤዛን ተንከባከባትም መስተር ትመለስለታለች። ዴቭ ክላ ስትሄድና ለዴቭ ምንድን ነው እያለችው አደይ መጣሽ በማለትም ልክ እንደተኛ እሷን ሲያት ይነቃል። ባርኮቴን ስታይ ቀድም ደብሮህ ነበረ በማለትም እትነግሯለች። አዎ መጣ በማለትም ለእሱ ምንም የምደብቀውም ሀሳብም አልነበረም። አዎ መጣ በማለትም እየመልስላታ ቤቱ አይደለም እንዴ ብላ እሷ ትመለስለታለች። አሁንም እንደሚወዳትና እንደሚያፈቅራት ለአደይ እሲ ነግራት እሷ ደግሞ በእህትነት መልክ ብቻ እንደምትቀርበው ለሱ እትነግረዋለች። አንቺ ለምንድን ነው በኔ ልብ ላይ የምትጫወቹስ? ባርኮቴ ሲመጣ ለምን ሐሳብ ሽንቀየርሽ? በማለትም እጇን ጭብጥ አድርጎ ለሷ እየነገራት ነበር። እናንተ ሁለታችሁ መካከል ምንም ልዩነት ሊፈጠር አይገባም። እናንተ እንደነበራችሁ ትቀጥላላችሁ። እኔም ደግሞ ልክ እንደ በፊቱ እህታችሁ እሆናለሁ። እትዬ ትንጣና አደራዬን ተወጥቼ እኔ እሌላ ቤት ሄጄ እሰራለሁም አደራዬን አስረክቤ በማለትም ለሱ እስትነግረው በኔ ምክንያት ነው አይደለም፣ በማለትም ዴቭ እዚህ ጋር እየበሳጫል። ምክንያቱም ከሷ ብዙ ነገር እየጠበቀ በመካከል ደግሞ ባርኮቴ ስለመጣበት ተናዷል። ክላሷ ሄዳ ተቀምጣ ነበረ እዛው፣ እሱ ደግሞ አስጠንቅቃት ነበር። ለምለም ወደ ፍቅረኛዋ ቤት ለመሄድ ወስና ቅድም እዚህ የፍቅር ጓደኛ ነኝ ብሎ መቶ ነበረ ክላስ ሽን ዝጊ ተጠንቀቂም፣ ስትል ለአደይ አስጠንቅቃታለች። ልክ እሷ ወደ ፍቅረኛዋ ወደ ኤላ ጋር ስትሄድ እሷ ምንድን ነው ክላሷን ልትዘጋ ስትል ወደ ክላሷ ሊገባ ሲል እኔ ስለመጣ ልትዘጊ ነበር አይል አይደል አይደይ፣ በማለትም ለአደይ ይነግራታል። አደይ ልግባ በማለትም ይነግራታል፣ ወደ ክላሷ እሽ ግባ በማለትም በሩን ትከፍትለትና አጠገቧ ቁጭ እያለ እሷ ጋር እንደተቀመጠ አሁንም እሷ መሄድ እንዳለባትና እትዬ አደራ የሰጠችኝን እሷ ስትመጣ አደራዬን አስረክቤ ሌላ ቤት ሄጄ መስራት አለብኝ፣ እያለችው እየነገረችው ድንገት ናኦል ወደዛ ክላስ ፍቅር ስላዘዘችው ስለ አደይ መጥፎነት ነገር ለእደፍ ሊነግረው ወደዛ ክላስ ይገባ። እኔ ሳውቅህ በፊት አንተ ደነዝ ነበርክ፣ አሁንም ደነዝ ነህ ወይ? በማለትም ለሱ ይመልስልታል። ለምንድን ነው ክላሴ የመጣኸው? በማለትም ሲነግረው አደይን የሚፈልገውን ነገር አዟትም እንደሆነ እየነግሯል። እሷ ምሽ እሰራለሁ ብላ ከክላሷ ትነሳለች። ይቺ ልጅ የዋዛ እንዳትመስልህ በጣም መጥፎናት፣ እያለ ስለ አደይ መጥፎነት እየነገረው ነበረ እሱ ግን እዚህ ጋር ሊያምነው አልቻለም እና ይህንን ድርጊት የምትፈጽመው ፍቅር ናት አይደለም በማለትም ወደ ፍቅር ጋር ለመሄድ ደፍ እየነሳል ገብቶታል ድርጊቱ። ሊዲያ ቀበጧም ሁለቱ አንድ ጋር ተመካክረው እንደሚሰሩም ገብቷት ነበር። ሳሎን ሄዳም እያዳመጠቻቸው ነበረ። ይህን ድርጊት ከእሷ ጋር ነው ልትፈጽም እያሰብከው አይደለ ብላ ሁለቱ እንደሚመካከሩና ናኦል ከእሷ ጋር ከእሷ ጎን እንደሆነም ነግሯት ምክንያቱም ለምንድን ነው የመጣኸው ተብሎ ሲጠየቅ አንተ ስለተንከባከብካት እኔ ልንከባከቧት ነው ፍቅር በጣም ጥሩና መልካም ልጅ ናትም በማለትም ለሊዲያ ሲነግራት ስለ እሷ ከሀ እስከ ፈ እኔ አውቃለሁ አለሁ በማለትም ትመልስለታለች እሷ ግን እዚህ ጋር እሱ የምትለው ነገር ከፈጸመላት በኋላ እሷ ያሰበችውን ነገር ልታስረክበው ነው እየተነጋገሩት። ናኦልም በጣም ይናደድና ምክንያቱም ሊረዳው ስላልፈለገ ዴቭ ከክላሱ ወጥቷል። በጣም ተናዷል። ለእሷ እያላት ነገር ሄዶ ምንድን ነው እዚህ ቤት የተመቸችኝ ሊዲያ ብቻ ናትን ብሎ ነው እየመለሰላት። እንግዲህ ያቺኛ ተንኮሏ ደግሞ በኤላ ቤት ሄዳ ከረዥም ጊዜ በኋላስ ለምን ሄደሽ፣ ለምን መጣሽ በማለትም ባርኮት ሚስት ለቤዛ ነግሯታል ማለት ነው። ስለ ለምለም መጥፎነትም እዚህ ጋ ለኤላ እየነገረችው ነበረ። ግን እዚህ ቤት እንዴት ነው ብቻህን የምትኖረው? በማለትም ስትነግረው በፊትም የማውቃት ፍቅርንም ሳላቅ እያስተማረችኝ ለምለምናት አሁንም እሷናት ያለችኝ በማለት ሲነግራት እሷ ግን ስንት ፍቅረኛ ነው ያላት? በማለትም ለመጣላት በመካከል ትናገራለች። ለመናገር ያልፈለገችው እተው በቃ በማለትም ለሱ ከነገረችው በኋላ እንግዲህ እዚ ጋ መጠጥ እያጠጣችው ነበረ። ብር ከንቱ ነው በማለትም እበላለሁም እጠጣለሁም፣ ግን ሊልዬን አምጥቶልኛል ወይ እያለ በስካር ለሷ እየነገራት ነበረ። ለምለም ደግሞ ጉዟን ወደዛ እያደረገች ባርኮቴ መንገድ ላይ ያገኛትና ወዴት ልትሄጅ ነው? በማለትም እየነግራታል ወደ ኤላ ጋር ልሄድ ነው ስትለው ቤዛዛ እንደሆነች ታውቂያለሽ እንዴ? በማለትም እየነግራታል። አዎ ብላ ትለዋለች። ወደዛ ቤት ስትሄድ እንግዲህ ያው የተጠጣበትን ታገኛለች። እሷ ግን እንደ ሰከረላት ወደ ክላስ እየዛው ገብታ ይሄ ቀን እንደሚፈጠርም አምን ነበር እያለች እንድ የተደሰተች እንዲሁም ደግሞ የድፍረቷ ድፍረት ልብሱን ሁሉ ከላይ እያወለቀችለት ቤት ስትገባ የጠጡበትን ታያለች። ለምለም እንዲሁም ደግሞ የእሷን ልብስ ሶፋው ላይ ተጥሎ ስታየው ትናደድና ወደ ክላስ ስትገባ ያለውን ነገር ባይኗ በብረቱ ታየውና ትደነግጣለች ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ ውስጥ ከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።